ከባህሪላህ ማ ፊ ሰማዋቲ ወል አርድ በሰማያትና በምድር ውስጥ ያሉ ፍጥረታቶች ሁሉ በአጠቃላይ ጌታቸውን አላህን ያጠራሉ። ከማይገባው ባህሪያት ሁሉ የጠራና የራቀ ፍጹም ንጹሕና ሕያል የሆነ ጌታ ነው በማለት ያወድሱታልና ያመግሱታል ይላል። እንግዲህ እንደ ሰውና እንደ መላኢካ እንደ ጅን ያሉት አእምሮ ያላቸው በቀጥ በተለይም ኢማን ያላቸው ከእነሱ መካከል አላህ ከልጅ ከወላጅ ከጓደኛ ከአጓ ታኳያና እንዲሁም ከተመሳሳይ ከቤተሰብ ከዘመድ የጠራ ፍጹም ብቸኛ የሆነ ጌታ መሆኑን ያወሳሉና ያወድሳሉ። ምንም አይነት ደግሞ በአሰራሩ ስህተትና ድክመት የሌለበትም መሆኑን ያንጸባርቃሉ ማለት ነው። እንግዲህ ሲባል ሌሎቹ ጀማዳት ጉዑዛን የሆኑ ነገሮች ወይም እጽዋት የሆኑን በቃይ የመሳሰሉት ነገሮችም በራሳቸው ቋንቋና ስሜት ጌታቸውን ሀያልነታቸውን ያቃሉና ያወድሳሉ። ወይም ሚንሸይን ላ ይሰብሆ ቢሀምዲ እናንተ ባታቁና ባይገባችሁ እንኳ ማንኛውም የፍጡር አይነት ጌታውን ከማመስገን ጋር የማያጠራውና የማያመድጉ ሰው የለም ብሏልና፣ በዛ መልክ ሁሉም የሚያጠራው መሆኑን አውቃችሁ እናንተም ሰዎች እንደመሆናችሁ ከሁሉም በላይ በከፍተኛ ደረጃ እኔን ልታከብሩኝና ልታወድሱኝ ልታጠሩኝ ይገባል ባላቸው ነው የሚለው እና ሌላው ቦታ ዩሰቢሑ ሊላ ይል ነበረ አሁን ደግሞ ሰባሃ ሊላ ሁለቱም አባባል እንግዲህ ይሰቢሑ በሚባልበት ጊዜ ወደፊት ያጠሩታል ማለት ነው ሰባሃድ ማለት ባለፈው ማለት ነው ይህ ምንድነው የሚያሳየው ባለፈውም ዘመን ፍጥረታት የተባለ የአላህን ምንነትና ማንነት በቀጣም ሆነ በተዘዋሪ የሚያወድስና የሚያመጉስ መሆኑ ታውቆ ቀጥሎ እውቀት መጥቷል ወደፊትም በመጪ ዘመን እንደዛው ይቀጥላል የሱ ውዳሴ የሚቋረጥበት ጊዜ አይኖርም ለማለት ነው። ወወል ዐዚዙል ሐኪም እሱ ደግሞ ከማንኛውም ሁሉ በላይ አሸናፊና ሀያል ነው። በአሰራሩም ደግሞ ስህተት የማያጋጥመው ፍጹም ጥበበኛ ነው። በማለት ስለኔ የገልጠህና አስተዋውቀህ እነ ሙእሚኖችም በከፍተኛ ደረጃ እንዳወድሱኝ ንገራቸው እናስተምራቸው ይላል። ለሁ ሙልኩ ሰማዋት ወልአርድ ለዚህ ሰማይና መሬት ውስጥ ያሉ ፍጥረታቶች ለሚያወድሱትና ለሚያመሰግኑት ለሚያጠሩት ጌታ የሰማያትና የምድር ስልጣን ለእርሱ ብቻ ሁኖለታል። ሌላ የስልጣን ተካፋይና ተቀናቃኝ የለውም። መማን ዓለምን በመፍጠር ብቸኛ እንደሆነ ሁሉ ዓለምን ደግሞ በጌትነትና በአምልኮትም የሚገዛው እርሱ ብቻ ነው ማለት። ዩሕይ ወዩሚት በመሆኑም መፈጠር ያለባቸውን ሁሉ ነገሮች በየጊዜው ህያው የሚያደርጋቸው የሚፈጥራቸው መሞት ያለባቸውን እና ቀጠሮ የደረሰባቸውን ደግሞ ከዛ አለም በሞት የሚያሰናብታቸው እና የሚገላቸው እርሱ ብቻ ነው። ወሆ አላ ኩሊ ሸይኢን ቀዲር፣ እርሱ በማንኛውም ነገር ላይ ችሎታው የተሟላ የሆነ ጌታ ነው። ከሱ ችሎታ የሚያምንጥ እና የሚያፈነግድ ከቶ ምንም ነገር የለም ማለት ነው። አወል ወል አኺር እና ይሄ የሰማያትና የምድር ፈጣሪና ባለቤት ጌታና ገዥ የሆነው አላህ ከሁሉም በፊት የመጀመሪያው እሱ ነው። ከሱ በፊት ምንም ነገር የለም። ወላ አወሉ ለዚ ላሸይ አቀብለሁ ማለት ነው። ከሱ በፊት ምንም ነገር የማይቀድመው የሁሉም ነገር መጀመሪያ እሱ ነው ማለት ነው። ወላ አኺሩ ለዚ ላሸይ አባዲሁ እንደገና ደግሞ ከሁሉም ነገር በኋላ የሚቀረው እርሱ ነው። የእሱ እንግዲህ መነሻውም መድረሻውም በዘመን አይለካም ማለት ነው። ሌላው ነገር የተፈጠረበት የተገኘበት ጊዜ ይኖረዋል፣ ደግሞ እንደገና የሚያልቅበትም ጊዜ ይኖረዋል። እሱ ግን መጀመሪያም በዚህ ወቅት ነው የተነሳው አይባልም። ወቅት ከመፈጠሩ በፊትም አለና የሁሉም ነገር መጀመሪያ ነው ማለት ነው። ከሱ በፊት ለሱ መለኪያ የሚሆን ዘመንም ሆነ ቦታ የለም ማለት ነው። እንደገና ደግሞ በመጨረሻም አካባቢ ፍጥረታት ሁሉ የጠፋ የመልቅያማ ደርሶ እሱ ሊመኒን ሙልኩል የውም እያለ መጨረሻ የሚቀር ነው እንጂ እሱ ጋራ እንደገና ወደ ኋላ የሚቀርም አይኖርም ማለት ነው። እና አንድ በአንድ ሳትቀር ዓለም ከተፈጠረች እስከ ፍጻሜዋ ድረስ የምትወርደውን የዝናብ ሀባ ያውቃታል ማለት ነው። ከሰማይ ስትወርድ ከመውረዷን በፊት ሆማ፣ እንዲሁም ደግሞ የአላህ ረህማ ማንኛውንም ስጦታ ከሰማይ ወደ መሬት በሚልክበት ጊዜ ያችን ሁሉ አንድ በአንድ ያውቃታል ማለት ነው። ወማ ያአሉ ዙፊያ ወደ ሰማይ የሚወጣውንም እንደዝሁ ያውቀዋል። ሰው በሚሞት ጊዜ ሩሑ በመላይኮቹ አማካይነት ወደ ሰማይ ነው የሚላዘው። ያችን ሁሉ በቀን በቀን በሰዓት በደቂቃ ምን ያህል አርዋህ ወደ ላይ እንደሚዘም፣ እንዲሁም ደግሞ መላይኮቹ ለስራ ጉዳይ ከምድር ተነስተው ወደ ሰማይ በየቀኑ የሚዘልቁትን ያጣቸዋል ማለት ነው። እንደገና ደግሞ የሰዎችን ስራ መጥፎም ሆነ በጎ ስራችን በመላይካ እየተዘገበ እለት በእለት ሪፖርት ወደ ሰማይ ይላካል። ያን ሁሉ አንድ ባንድ ያቀራላህ ማለት ነው። ወሆ ማአኩም አይነማ ኩንቱም። እና በአጠቃላይ አላህ ስብሓነ ወተዓላ በእውቀቱና በቁጥጥሩ በእንክብካቤው የትም ቦታ ብትሆኑ እናንተ ጋር ነው። በዛቱ ፈውቀል ዐርሽ ነው ቢባልም እንኳን ሩቅ ነዋያይንም አይቆጣጠርንም አይንሰላችሁ በእውቀቱና በኃይሉ በቁጥጥሩ ከእናንተ ሩቅ አይደለም ማለት ነው። ወላህ ቢማ ተዕመሉነ በሲር እና አላህ እናንተ በምትሰሩት ነገር ሁሉ ጥልቅ ተመልካች የሆነ ጌታ ነውና የቦታም ሆነ የጊዜ መራቅ ከእናንተ የሚገድበውና የሚከለክለው ነገር የሌለ መሆኑን አውቃችሁ ከልብ ፈርታችሁ እናፍራችሁ ተገዙለት በላቸው ነው። ወሊላሂ ሙልኩ ሰማዋት ወልአርድ፣ እና ለእንዲህ አይነቱ ሀያል ጌታ የሰማያትና የምድር ስልጣን ተቆለታል። ለሱ ነው ስልጣኑ ያለምንም ተካፋይና ተቀናቃኝ የተረጋገጠለት ማለት ነው። ወኢለ ላ የቱርጃ ልእሙር እና ማንኛውም ነገር የተባለ ሁሉ ደግሞ የሚመለሰው ወደዚህ ወደ አላህ ብቻ ነው። እና ማንኛውም ነገር ከሱ ፍቃድ ቢያፈነግጥም ቢያምጥም ቢክድም ለጊዜ ብትጨጠር እንጂ ዝሮ ዝሮ የውመል ቂያማ በሚሆንበት ጊዜ የእሱን ፍርድ ለመቀበል ያለውን በግድ ሁሉም ተሸክፎ ይቀርባል። እና የዚህ ሚዲያ አላጣመስ ነገር አጉል ባታም ገላጭ ይሻላል ባለው ማለት ነው። ዩሊጁ ሌይለ ፊነሃር፣ እና ይሄ አላህ ሱብሓነሁ ወተዓላ አሁንም ከችሎታውና ከሃያልነቱ መገለጫዎች ሌላው ለሊትን በቀን ውስጥ ያስገባዋል ይላል። ማለት እንግዲህ ለሊትና ቀን የሚባሉ የሚባሉት ክፍለ ጊዜያት ብርሃንና ጨለማ የሆኑ ተቃራኒ ባህሪ ያላቸው ናቸው። እንደዚህ እነዚህን እንግዲህ በየጊዜው የሚቀያይራቸው እና የሚያሽከረክራቸው እሱ መሆኑ ይታወቃል። ሌሊት ብቻ ወይም ቀን ብቻ ሆኖ የሚያሳልፍም ይኖራል። ይህን ሁሉ እንግዲህ ስርዓቱ የዘረጋውና የሚያስተዳድረው እና በላዩ ላይ ይህን የመሰለ ስርዓት የሚያንሸራሽረው አላህ ብቻ እንጂ ሌላ ማንም አይደለም ማለት ነው። ወይ ልጅና አረፊለይ ቀኑን ደግሞ በሌሊት ውስጥ ያስገባዋል። እንግዲህ የሰዓቱ መሸጋሸት በአንዳንድ ወራት ላይ ቀኑ ቀደም ብሎ ይነጋል ማለት ነው። እንደገና ደግሞ በምሽቱም ገፋ ያደርግና የሌሊቱ ቀናት የሌሊቱ ጊዜ እየጠበበ የቀኑ ይረዝማል። እንደገና በሌላ ወራት ደግሞ በተቃራኒው የቀኑ እየጠበበ የሌሊቱ ይረዝማል ማለት ነው። ይህንን በቁጥር ደረጃ ቢሆን ኑሮ የዓለም ሕብረተሰብ ቢሰባሰብ አንዲት ደቂቃ በቀኑ ላይ ሊቀጥል ወይም አንዲት ደቂቃ ከሌሊቱ ሊቀንስ አባል ሳለ ነበረ ማለት ነው። ይሄ መጀመሪያ መፍጠሩ ብቻ ሳይሆን እለት በእለት በሚደረገው እንቅስቃሴ የኢትና የቀን ዳኝነቱ በሚች ነው ማለት ነው። ይህ ማንም ሊክሌው የማይችለው ጉዳይ ነው። ወሁወ ዐሊሙን ቢዛቲ ሱዱር እና አላህ ደግሞ ስብሓናሁ ወተዓላ እናንተ በግልጽ የምትሰሩትና የምታወረቱን ብቻ ሳይሆን በልብ ትርታና በህሊና ሀሳብ ደረጃ ያሉት ነገሮች እንኳን ሳይቀር ጠንቅቆ የሚያጌሳ ነው እና ይህን ሁሉ የሚያቅና የሚቆጣጠር መሆኑን አውቃችሁ ሰጥ ለጥ ብላችሁ ተገዙደት በላቸው ይላል። በመሆኑም አሚኑ ቢላህ ወረሱልህ በእንዲህ አይነቱ ብቸኛና ሀያል በሆነው አላህ እመኑ። በሱ ማመን ማለት አንደኛ መኖሩን መቀበል ሁለተኛ የሁሉ ፈጣሪ የሁሉ አስተዳዳሪ እና ተቆጣጣሪ መሆኑን መቀበል። በሶስተኛ ደረጃ ደግሞ ያዘዛችሁን በመታዘዝና የከለከላችሁን በመከልከል የመከላችሁን በመቀበልና የረሱን ፈለግ በመከተል ታማኝነታችሁን ማረጋገጥ ይፈለግባቸዋል በላቸው ማለት ነው እንጂ ዝም ብሎ እየታለ ማለት ብቻ በቂ አይደለም። ወይም ፈጣሪ ነው ማለቱ ወአንፊቁ ሚምማ ጀዐለኩም ሙስተኽለፊነ ፊህ እና ደግሞ በአላህና እና በመለክተኛው ካመናችሁ አ በመለክተኛው ማመንም የሚባለው ያው ነቢይ ተልቋል ማለት ብቻ አይደለም። በቁን ነቢይ ነቢይ በተላከ ያመጡት ነገር ሁሉ የአላህ ትዕዛዝ መሆኑን አውቆ ሙሉ በሙሉ መቀበልና መከተል ማለት ነው። የነገሩትን በእውነተኝነት መቀበል፣ የተለከሉትን መከልከል፣ ያዘዙትን መታዘዝን ያስተስራል ማለት ነው። በዚህ መስክ እንግዲህ ያመኑ ከሆኑ የሰው ልጆች ደግሞ ምን ይፈለግባቸዋል? ይህንን ያመኑበትን እምነትና ሃይማኖት ለማራመድና ለሌላው የህብረተሰብ ክፍል ለማሰራጨት ብዙ እንቅስቃሴ ይጠበቅባቸዋል። ከሚያደርጓቸውም እንቅስቃሴ ኢኮኖሚያዊ እንቅስቃሴ የመጀመሪያ የሆንና ዋአንፊቁ ሚማዛ አለፉ ሙስተክለፊነፊ በዚህ ምድር ላይ ተረኛ አድርጎ የሰጣችሁን በወኪ በወክልና ያልተረታችሁንና ያስረከባችሁን ገንዘብ ለፍቃዱ ወይም ለዲኑ ግንባታ አውጡትና ለግሱት በላቸው ማለት ነው። ሙእሚን ታልክ የአላህን ፍቃድ ከተቀበስ ገንዘብክን ለዲን አገልግሎት ማዋል ይኖርብሃል። አያበዛ ገንዘብ ገንዘብ ክን ዝም ብለህ እያካበትና እያግበሰበት ምንም ነገር አላወጣም ብለህ ዲኑና የዲኑ ተከታዮች እየተጎዱ እኔ ሙእሚን ብቻ ብትል በቂ አይሆንም ማለት ነው። እና አላህ ስብሐና ወተዓላ የሰጣችሁን በእጃችሁ የሚገኘውን የአደራ ንብረቴን ነው የሚለው። ንብረቱ የኔ ራሴ ነው ወላሁ ኸለቀኩም ወማ ተዕመሉን እንዳለው ይህንን ለዲኔና የዲኔ እንቅስቃሴ ለሚያረጉ ሰዎች ለግሱት ነው የሚለው ፈለዚነ አመኑ ሚንኩም። እና በዚህ በተነገራቸው መሰረት ከእናንተ መካከል በአላህና በፍቃዱ በዚህ መልክ ያመኑት ወአንፈቁ እንዲሁም ደግሞ ዲናቸውን ለማጠናከርና ለማሰራጨት የሚችሉትን ሁሉ ወጪ የለገሱት፣ ለሁም አጅሩን ከቢር፣ ለእንዲህ አይነቶቹ አማኞች በአላህ ዘንዳ እጅግ የከበረና የላቀ የሆነ ምንዳ ተዘጋጅቶ ይቆያቸዋል። ይህንን ካላደረጉ ግን እምነት በቃል ብቻ የትም አያደርስም ማለቱ ነው።